ያቋረጡ ህጻናት የተፈጸመው እነምን የተጠቀስ ነው። በሀገር አቀፍ ደረጃ የተጀመረው የተቀናጀ የኩፍኝ ክትባት ዘመቻ ታዲያ ንግስ ተከታታይ አስር ቀናት በሁሉም ክልሎች ይሰጣል ተብሏል። የትራንስፖርት ዘርፉን ለማዘመን የሚያስችሉ የዲጂታል ሶሉሽኖች ይፋ ተደረገ። የትራንስፖርት እና ሎጂስቲክስ ሚኒስቴር እና የኢትዮ ቴሌኮም ሀገር አቋራጭ የህዝብ ትራንስፖርት አገልግሎት ስርዓት የተቀናጀ ና ነዳጅ አቅርቦት ስርዓት ሶሊሽን እንዲሁም ሀገር አቀፍ የትራፊክ ቅጣት ማዕከላዊ አስተዳደር ስርዓትን ተግባራዊ ያደርገዋል። እነዚህም በሀገር አቋራጭ የህዝብ ትራንስፖርት ና ነዳጅ አቅርቦት ሰንሰለት ላይ ያሉ ዘልማዳዊ አሰራር ሂደቶችን ለማዘመን ና ነዳጅ አቅርቦት ግብይት ረገድ ትክክለኛ ዳታ በወቅቱ ለማግኘት እንደሚያስችሉ ተገልጿል። ደንበኞች በተለያዩ የፋይናንስ ተቋማት አማራጮች መጠቀም እንዲችሉ በትራፊክ ቅጣት አስተዳደር ግልጽ ሚኒስትሩ እስከ ቲኬት መቁረጥና ዲጂታል ክፍያ ድረስ ወጥ የሆነ ሶሉሽን ለማቅረብም የሚያስችል ነው። በሀገር አቀፍ ደረጃ የትራፊክ ሕጎች በተገቢው መንገድ እንዲተገበሩ እና በዲጂታል የታገዘ የትራፊክ እጣት አስተዳደርን በማስፈንም በማዕከል ደረጃ ዳታ የሚመዘገብበትና በሀገር አቀፍ ደረጃ አንድ ወጥ የሆነ የትራፊክ አስተዳደር ለማስፈን የሚያስችል አሰራር እንደሆነም ተመላክተዋል። በተለይም በአሁኑ ወቅት በስራ ላይ ያለውን ማኑዋል የትራፊክ እጣት አሰራርን በሀገር አቀፍ ደረጃ ሙሉ ለሙሉ ወደ ዲጂታል በመቀየር ውጤታማ ያልሆነ የሀብት አጠቃቀም ለመቅረፍና ፖሊሶችን ለማውጣት የመረጃ እጥረት ተግዳሮቶችን ለመፍታት ከፍተኛ ሚና ይጫወታልም ይተባል። ስርዓቶቹ በግል ሶፍትዌር አልሚ ተቋማት የሌሉና የተለያዩ የፋይናንስ ተቋማት አማራጮች ከኢትዮ ቴሌኮም ስርዓቶችና ከቴሌበር ጋር በኢታይ በቀላሉ እንዲዋሃዱ በማድረግ በጋራ የመስራት አቅምን በማሳደግ የስራና ፈጠራ አካታች ዲጂታል ስነ ምህዳርን ማጠናከር ይቻል መሆኑንም የኢትዮ ቴሌኮም መረጃም ተናግቷል። <re Editation> <laughs> በኢትዮጵያ የቤተሰብ እቅድ አገልግሎት እያደገ መምጣቱ ቢነገርም ሀያ ሁለት በመቶ የሚሆኑ ሴቶች አገልግሎቱን እንደማያገኙ ተነገረም። በኢትዮጵያ ሀያ ሁለት በመቶ የሚሆኑ ሴቶች የቤተሰብ እቅድን መጠቀም ቢፈልጉም አገልግሎቱን እንደማያገኙ ተገልጿል። እንደ ሀገር በእናቶች ህጻናት ጤና ዙሪያ የሚከሰተውን ሞት በመቀነስ ረገድ በተሰሩ ስራዎች አበረታች ውጤቶች መመዝገባቸውን የጤና ሚኒስትር አስታውቋል። በሚኒስትሩ የቤተሰብ እቅድ አገልግሎት አፍላ ወጣቶችና እናቶች ጤና መሪ ስራ አስፈጻሚ ውስጥ ከፍተኛ ባለሙያ የሆኑት ዶክተር ታደለ ከበደ ለብስራት ሬዲዮ እንደተናገሩትም በእናቶችና ህጻናት ጤና ላይ ጥሩ ውጤቶች ቢታዩም ዛሬም ለህልፈት ይዳረጋሉ ብለዋል። አያይዞም የቤተሰብ እቅድ አገልግሎት የእናቶችና ህጻናትን ሞት ለመቀነስ ትልቅ ሚና እንዳለ ገለጹ ሲሆን አርባ በመቶ የእናቶችን ከአስር በመቶ በላይ ደግሞ የህጻናትን ሞትን መታደግ ይቻላል ብለዋል። የስነተዋልዶ ጤናና የቤተሰብ እቅድን አስመልክቶ በርካታ ሰዎች ማከናወኑን እንደተቻለም ዶክተር ታደለ ገልጸው ይህንን ፍላጎት ግን ማርካት አልተቻለም ሲሉ ጨምረው ለጣቢያችን ተናግረዋል። አሁን ላይ እንደ ሀገር ቤተሰብ እቅድ አገልግሎት አርባ አንድ በመቶ መድረሱና እያደገ መምጣቱም ቢነገርም ሀያ በመቶ የሚሆኑት እናቶች ፍላጎታቸው እንዳልተሟላ ተጠቁሟል። እነዚህ እናቶች ስለ ጉዳዩ መረጃው ቢኖራቸውም በተለያዩ ምክንያቶች አገልግሎቱን እያገኙ አለመሆናቸውም ገለጸ ሲሆን ከእቅዳቸው ውጪ ለመውለድ የሚቀድሩበት አገልግሎት አዳታች ፍትሀዊና ጥራቱን የጠበቀ ተደራሽነት እንዲኖረውም የበደታ ቅምርትትን ለመቅረት የሚያሽሉ ይመረገ ኮንሰርቲቭ ከውጭ መቅረቡ ምክር ቤት ቋሚ ኮሚቴ አባላት ጨምሮ ጉዳዩ የሚመለከታቸው አካላት በተገኙበትም ይኸው የምክክር መድረክ መገኘቱ ተገልጿል። ዘገባው የቅድስ ተጀን በትግራይ ክልል ሁሉም ተሽከርካሪዎች ጂፒኤስ እና የፍጥነት መገደቢያ መሳሪያ እንዲገጥሙ የሚያስገድድ መመሪያ ተግባራዊ በክልሉ ባለፉት አምስት ዓመታት ከ3700 በላይ ትራፊክ አደጋዎች ደርሷል። ለምን ይሰማል። የትግራይ ክልል ትራንስፖርት ቢሮም ክልሉ እየጨመረ ማስተካከልና ንብረት እንዳድር በሚል ምክንያት ሀሳብ የተለያዩ የትራፊክ አደጋ አስከፊነት ግንዛቤ ማስጨበጫ በተኮች እያከናወነ መሆኑ አስታውቀዋል። የትራንስፖርት ፍሰቱ ደህንነቱን የጠበቀ በማድረግ ረገድም የክልሉን ኢኮኖሚ እንዲነቃቃ ማድረግ ነው የሚል የቢሮ ኃላፊ አቶ ወታደር መንግስቱ ስሪን ትራፊክ አደጋ ለመቀነስ ሁሉም ተሽከርካሪዎች ዲፌንስና የፍጥነት መገደቢያ መሳሪያ እንዲገጥምላቸው የሚያስገድድ መመሪያ ተግባራዊ ማድረግ መጀመሩ ነው ማስል ጥፋል። በተጨማሪም በክልል ውስጥ ያለው አሰራር ለአደጋ አጋላጭ ነበር የተባለ ሲሆን በተለይም ቀድሞ ወደ መናኸሪያ የገባ ተሽከርካሪ ቀድሞ ይጭናል የሚለው አሰራር ተሽከርካሪዎች በቻሉት ፍጥነት ቀድሞ ወደ መናኸሪያ ለመድረስ የሚያደርጉት ጥረት ለአደጋ አጋላጭ ነው። ስለዚህ ይህንን ለመፍታት በቴክኖሎጂ የታገዘ አሰራር ማስገባት አስፈላጊ ነው።